ከቁርአን የበለጠ ምን አይነት መመሪያ መጥቶ ነው በአላህ? ከሐዲሱ የበለጠ ምን አይነት መመሪያ መጥቶ ነው በአላህ? የኔና የአንተ እህቶች ዛሬ አለባበሳቸው እንዴት ናቸው? የሚያወሩት ማን ነው? የሚውሉት የት ነው? አንተም ጊዜያቸው ነው ብለህ ተውክልላቸው። ለሐውለ ወላ ቁወተ ላ ቢላ። ወላሂ በጣም ያሳዝናል። ወላሂ ወቢላ፣ በተለይ አሁን ያለንበት ዘመን ወላሂ በጣም ያሳዝናል። ስትገባ የሆነ ጎደኖ ታያለ ወላህ ለሰው ልጅ ደግሞ ዋናው ይሄ ስነ መግባር አክላቅ የሚባለው ወላ ለአንተ በአቅሟ የሆነ ነገር ማድረጓ ነው። የሀገሬ ሰው እንኳን ሲተርት ምን ይላል? ሽንጥ እንጀራ ይጋግር፣ አንገት ወጣ ይሰራ ወጣ በይ ተቤቴ ትመጣለች። ሌላ ይላል ካላገለገለ ካልጠቀመችው ሚስት ነው በመባል ምን ይጠቀማል? ሲመጣ በሸሽ ብላ አልተቀበለችው አብሽር ካላለችው ምን ላደርግ ካላለችው፣ ምን ታደርግለታለ? ወላ ሚስት ናት እቺ። እነዛ ግን ጀነት ውስጥ ያሉ ሴቶች እንደዚህ ያሉ አይደሉም። ታዲያ እንደው ምን ይደረጋል? ሐቢቢ ለማን የተዘጋጁ ናቸው? እነዛ ለጀነት ሰዎች የተዘጋጁ ናቸው። የጀነት ሰው ጀነት ከገባ በኋላ አላህ ይጠይቃቸዋል። የምትፈልጉን ነገር አለ ወይ ይላቸዋል። ሁሉም ተደርጎልናል የምንፈልገው ነገር የለም ይላሉ። ኡሕለት ዓለይኩም ሪድዋኒ ፈላአስኸጡ ባዕዳሁ አበዳ ውደታዬ በእናንተ ላይ ሰፍሯል ካሁን በኋላ አልቆጣባችሁም፣ ይላቸዋል አላህ። ከተቆጣ ዱንያችን በአንድ ቀን ሊከሰከስ ይችላል። በሽተኛ ልንሆን እንችላለን። ልጃችን ሊሞት ይችላል። ቅዋችን ሊቀማ ይችላል። በሽተኛ ልንሆን እንችላለን። አይደል? ዱንያ ላይ። አኼራ ላይ ግን አላህ አይቆጣብንም በሽተኛ እንሆንም ማለት ነው። ያገኘነውን አናጣም ማለት ነው። አንቸገድም፣ አናለቅስም ማለት ነው። ለምን አላህ አይቆጣብንም? አላህ እየተቆጣ ኮኖ ዱኒያ ላይ በላኡ እንደዚህ የሚከሰተው መፍሰዳው የሚከሰተው የሰው ልጅ የሚጨነቀው የሰው ልጅ የሚታረዘው መጥፎ ነገር የሚከሰተው በበላአችን፣ በወንጀላችን በላ ነው አላህ እየተቆጣበት አኼራ ላይ ደግሞ አላህ አይቆጣ። የአላህ መልእክተኛ ምን አሉ? ኢዛ ደኸለ አህሉ ልጀነቲ ልጀና የጀነት ሰው ጀነት ገብቶ ያለቀ ጊዜ ፈዩናዲ ሙናዲን ተጣሪ ይጣራል። ጀነት የገባ ጊዜ የቁሉ ላሁ ዘ ወጀለ አላህ ለጀነት ሰዎች ብሎ ይላቸዋል፣ ቱሪዱነ ሸይአን አዚድኩም፣ የምጨምራችሁ ነገር አለኝ የምፈልጉት ይላቸዋል። የጀነት ሰዎች ምን ይላሉ? አለምቱ በይድ ውጁሃና፣ ፊታችን እንዲያምር አላደረክልንም ፊታችንን አላበራህልንም።